የሶስት ወር ነፍሰ ጡር ከሆነች እናት ሆድ ውስጥ የ8.9 ኪሎ ግራም የሚመዝን እብጠት መወገዱ ተነገረ። መገኛውን በትግራይ ክልል ሀውዜን ከተማ ያደረገው ፍረሰማታት አንደኛ ደረጃ ሆስፒታል ከአንዲት እናት ሆድ 8.9 ኪሎ ግራም የሚመዝን እብጠት በቀዶ ሕክምና ማስወገድ መቻሉን ቀዶ ሕክምናውን የሰራው የሆስፒታሉ ባልደረባ የሆነው አቶ ተክለ ማርያም ተስፋ ማርያም ተናግረዋል። እንደ ሙያተኛው ገለጻ ከሆነ ቀዶ ሕክምናው የተደረገላት እናት 32 ዓመቷ ሲሆን ከቆራሮ ጤና ጣቢያ በሪፈር የመጣች ነች ተብሏል። ከዚህም በተጨማሪም እብጠቱ ለአስርት አመታት ያህል በሆዳ ውስጥ የቆየ መሆኑም ተገልጿል። ወጣቷ ቀዶ ህክምናው በምታደርግበት ወቅትም የሶስት ወር ነፍሰ ጡር የነበረች ሲሆን ከቀዶ ህክምናው በኋላም ጽንሱ በጥሩ ሁኔታ ላይ ይገኛል። የተባለው የቀዶ ህክምና ሂደቱም ለሶስት ሰዓታት ያህል የዘለቀ ነበር የተባለ ሲሆን በቀዶ ህክምናው የተወገደው እብጠት ለተጨማሪ የካንሰር ምርመራ ወደ አይደር ሪፈራል ሆስፒታል ተልኮ በመመራ ውጤቱም ከካንሰር ነጻ መሆኑን ማረጋገጡን ብስራት ራዲዮ ሰምቷል። መረጃው የሚሊዮን ሙሴ ነው። በኤሌክትሪክ መሰረተ ልማት ላይ ስርቆት ወንጀል የፈጸሙ ግለሰቦች በቁጥጥር ስር ዋሉ። በቢሾፍቱ ከተማ ጨለለቃ ክፍለ ከተማ ደከቦራ ወረዳ ልዩ ቦታው ሼባ መንደር ተብሎ የሚጠራው ጀርባ ግንቦት ሁለት ቀን 2017 ዓ ም የጦር መሳሪያ በመያዝ በኤሌክትሪክ መሰረተ ልማት ላይ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር መዋላቸውን የሸገር ሪጅን የሕግ አገልግሎት ስራ አስኪያጅ አቶ አየለ ተሾመ ተናግረዋል። ግለሰቦቹ ስርቆቱን የፈጸሙት ጨለማን ተገን በማድረግ ከሌሊቱ ስምንት ሰዓት አካባቢ ሲሆን በወቅቱ ስራ ላይ በነበሩ የጸጥታ አካላት በተደረገ ጥረት አራቱንም በቁጥጥር ስር እንዲውሉ መደረጉም ተገልጿል። ስርቆቱ የተፈጸመባቸው የኤሌክትሪክ መሰረተ ልማቶችም የመሬት ለመሬት መስመር፣ ያልተመጣጠነ ኃይል መቆጣጠሪያ መስመር ከትራንስፎርመር ማገናኛና ፖል ማውንት ሲሆን ሺህ ብር በላይ የጉዳት ግምት እንዳደረሱም ብስራት ራዲዮ ከኢትዮጵያ ኤሌክትሪክ አገልግሎት የተላከለት መረጃ ያመላክታል። በበጀት ዓመቱ በሸገር ሪጅን በተለይም በቢሾፍቱ ከተማ በተለያዩ ቦታዎች ተመሳሳይ ድርጊቶች መበራከታቸውን የገለጹት አቶ አየለ የመንግስት አካላትና ህብረተሰቡ በመተባበር በኤሌክትሪክ መሰረተ ልማት ላይ የሚፈጸመውን ወንጀል ለመከላከል ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። በኤሌክትሪክ ታወር ላይ የስርቆት ተግባር መፈጸም ወይም ሆነ ብሎ ጉዳት ማድረስ ወይም አገልግሎቱን እንዲቋረጥ ማድረግ በአዋጅ ቁጥር 464 ዝባር 1997 አንቀጽ አራት መሰረት ከአምስት ዓመት እስከ 20 ዓመት ጽኑ እስራት እንደሚያስቀጣም ተደንግጓል። በአጣየ ከተማ የሆቴል አገልግሎት እስካሁን አለመጀመሩ ተነግሯል። በአጣዬ ከተማ በተለያየ ጊዜያት ከደረሰ ውድመት በኋላ ከተማዋን የመልሶ ማልማት ስራዎች የተሰሩ መሆኑ ተገልጿል። በከተማዋ ከዚህ ቀደም የነበሩ የተለያዩ የንግድ ተቋማት መልሶ ስራ የማስጀመር ተግባራት ሲከናወንም ቆይቷል። ይሁንና የሆቴል አገልግሎቶች በደረሰባቸው ውድመትና በተለያዩ ምክንያቶች የተዘጉ ሲሆን እስካሁን ወደ ስራ አለመግባታቸው እንዲሁም አገልግሎት እየሰጡ አለመሆኑ ብስራት ራዲዮ ከከተማ ነዋሪዎች ሰምቷል። በሌላ በኩል በአጣዬ ካሉ አራት የሁለተኛ ደረጃ ትምህርት ቤቶች መካከል የሶስቱ የአስራ ሁለተኛ ክፍል ተማሪዎችን የሚያስፈትን ሲሆን አንደኛው ትምህርት ቤት በተለያዩ ምክንያቶች ተማሪዎቹን አለመቀበሉ የሚፈተኑ ተማሪዎች አለመኖራቸው ተገልጿል። አገልግሎቱ በማይሰጠው የትምህርት ቤት ላይ የነበሩ ተማሪዎችም ወደ ሌሎቹ ትምህርት ቤት የተዘዋወሩ መሆኑን እናም ሁለቱ ትምህርት ቤቶችም በመጀመሪያ ዙር ፕሮግራም ፈተናቸውን እንደሚወስዱ የአጣይ መጀመሪያና ሁለተኛ ደረጃ ትምህርት ቤት ሱፐርቫይዘር የሆኑት አቶ ማሙር ሲከፋኝ ለብስራት ራዲዮ ተናግረዋል። አክለውም በዞን ደረጃ የሞዴል ፈተና ለሶስት ቀናት ከእሮብ ጀምሮ የሚወስዱ መሆኑም ተጠቁሟል። በአካባቢ መኖሪያ ቤታቸው ወድሞባቸው ለተነበሩ ተፈናቃዮች የመልሶ ግንባታ የተደረገ ወደ ቤታቸው የመመለስ ስራ የተሰራ እንደሚገኝ የተጠቆመ ሲሆን አሁንም የተለያዩ አካባቢዎች ተፈናቅለው ያሉ መኖራቸው ተነግሯል። በተጨማሪም ነዋሪዎች እንደገለጹት ማህበረሰቡ ያለው የኢኮኖሚ አቅምና የገበያ ሁኔታ መጣጣም እንዳልተቻለና በተለይም መሰረታዊ የሚባሉ የፍጆታ እቃዎች በጣም ውድ መሆናቸውን ለብስራት ራዲዮ ተናግረዋል። መረጃው የኤደን ሽመልስ ነው። የእስራኤል ባለስልጣናት የትራምፕ የመካከለኛው ምስራቅ የጉዞ መርሃ ግብር ላይ ቴል አቪቭ እንድትካተት ያደረጉት ሙከራ ሳይሰካ ቀርቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ በዚህ አመት መጀመሪያ ወደ ዋይት ሐውስ ከተመለሱ በኋላ የመጀመሪያው የውጭ ሀገር መሪ በመሆን በዋሽንግተን መጋበዛቸው ይታወሳል አሁን ላይ ትራምፕ ለመጀመሪያ ጊዜ ትልቅ የውጭ ጉዟቸውን መካከለኛው ምስራቅ እያደረጉም ይገኛሉ ነገር ግን የጉዞ ፕሮግራማቸው በተለይም እስራኤልን አላካተትም የእስራኤል ባለስልጣናት የትራምፕ አስተዳደር ሀገራቸውን እንዲጎበኝናም በትራምፕ የጉዞ መርሀ ግብር ለመጨመር ቢወተውቱም ጥረቱ ከንቱ ሆኖ ቀርቷል። በእስራኤል የአሜሪካ አምባሳደር ማይክ ሀካቢ ቅዳሜ ለት የዩናይትድ ስቴትስ ናም የእስራኤል ግንኙነት ጠንካራ መሆኑን ቢያረጋግጡም ከቅርብ ጊዜ የአሜሪካ ዲፕሎማሲያዊ ጥረቶች ጋር ተያይዘው አሜሪካ በቀጠና ውስጥ ቅድሚያ ለምትሰጣቸው ከረጅም ጊዜ ወዳጇ ይልቅ ወደ ሌሎች ፊቷን እያዞረች ሊሆን እንደሚችል ይጠቁማሉ። ሰኞ የተለቀቀው እስራኤላዊ አሜሪካ ታጋጅ ኤዳን አሌክሳንደር እስራኤልን ያላካተተ ቀጥተኛ የአሜሪካ ሐማስ ንግግር ውጤትም ነው። ሌሎችም የዩናይትድ ስቴትስ እርምጃዎች በየመን የሚገኙ የሀውቲ አማጽያን ጋር የተኩስ አቁም ስምምነት መድረሱ እስራኤል እውቅና ውጪ ነበረ። በተጨማሪም የእስራኤልን እቅድ ያላካተተ እናም ከኢራን ጋር በቀጥታ መነጋገርን ጨምሮ በሀገሪቱ የኒኩሊየር መርሃ ግብር ዙሪያ የተደረጉ ድርድሮች የእስራኤል ባለስልጣናትን አስገርሟል። የትራምፕ ሁለተኛ የስልጣን ዘመን የጀመረው በግላቸው ተደራዳሪ ስቲቭ ዊትኮፍ ነታንያሁ። የጋዛ እስረኞችን ልውውጥ ለማድረግና ጊዜያዊ ተኩስ አቁም ስምምነት ለማድረግ ፈቃደኛ ባለመሆናቸው ኔታንያሁ ላይ ቅሬታን ይዘው ነበር። በሚያዝያ ወር ኔታንያሁ ለንግድ ድርድሮች ወደ ዋይት ሀውስ ለሁለተኛ ጊዜ ቢጎበኙም ሁለቱ ሀገራት እስካሁን ስምምነት ላይ አልደረሱም። በዚህ የመካከለኛው ምስራቅ ሀገራት ጉዞ ላይ የኢኮኖሚ ጉዳዮች ከዲፕሎማሲያዊ ወይም ከደህንነት ጉዳዮች ይልቅ የትራምፕ አስተዳደር ቅድሚያ ከሚሰጣቸው ዝርዝር ውስጥም ይገኛሉ። በዚህ መለኪያ የአረብ ሀገራት ከፍተኛ የሀብት ክምችት ያላቸው በመሆኑም ኔታንያሁ ምንም እንኳን በዋይት ሀውስ ሞላላው ጽህፈት ቤት በተደጋጋሚ ቢመጡም ከእስራኤል የበለጠ ጥቅም የአረብ ሀገራቱ እንደሚያስገኙም ታምኖባቸዋል። እስረኛው ዱቴርቴ ከንቲባነት ምርጫውን በእስር ቤት ሆነው ማሸነፋቸው ተነግሯል። በሁለቱ የፖለቲካ ስርወ መንግስታት መካከል የተነሳው የተፋፋመ ፍጥጫ የተሸከመው የፊሊፒንስ የአጋማሽ ዘመን ምርጫ ፕሬዚዳንት ፈርዲናንድ ማርኮስ ጁኒየር በሴኔት ላይ ያላቸውን የበላይነት ሊቀይር የሚችል ያልተጠበቀ ውጤትም ተመዝግቧል። በመጨረሻው የሰማኒያ በመቶ የድምጽ ቆጠራ መሰረት የማርኮስ አጋሮች ከተጠበቀው በታች ጥቂት የሴኔት መቀመጫዎችን የያዙ መሆናቸውን አሳይቷል። ይህ በእንዲህ እንዳለ ተቀናቃኞቻቸው የቀድሞ የፊሊፒንስ ፕሬዚዳንት ሮድሪጎ ዱቴርቴ በሺዎች የሚቆጠሩ ሰዎችን ለገደሉበት የአደንዛዥ እጽ ጦርነት በሄግ እስር ላይ ቢገኙም ከንቲባ ሆነው ተመርጠዋል። ትላንት ሰኞ የተካሄደው የአጋማሽ ዘመን ምርጫ ለ18 ሺ መቀመጫዎች ከአ የአካባቢ ባለስልጣናት እስከ ገዢዎችና ሴናተሮችም ተወዳድረውበታል። አስራ ሁለት መቀመጫዎች ለምርጫ የቀረቡት የሴኔት ውድድር የሳራ ዱተርቴ የፍርድ ሂደት ላይ ተጽዕኖ ያሳድራል። እናም የበርካቶችን ቀልብ እየሳበም ነበር። እውቋ ፖለቲከኛ የቀድሞው ፕሬዚዳንት ዱተርቴ ሴት ልጅ የሆነችው ሳራ ዱተርቴ በ2028 ለፕሬዚዳንትነት ትወዳደራለች ተብላ የምትጠበቅ ቢሆንም በፊሊፒንስ ፖለቲካ ውስጥም ከመሳተፍ እስከ መታገል ለደርሳት የሚችል ፈተናም ገጥሟታል። የሳራ ዱቴርቴ ቀጣይ እጣ ከሴኔት ከተወጣጡ ሴናተሮች ድምጽ የሚወስንም ይሆናል። ነገር ግን በተካሄደው ምርጫ ቀንደኛ ተፎካካሪዋ ማርኮና ቡድኑ ከአስራ ሁለት ወንበሮች ከስድስት ያልበለጡ ማግኘቱ ምናልባትም በውሳኔ ሂደቱ ላይ ለውጥ ሊመጣ ይችላል ተብሏል። በዱቴርቴ ቡድን በኩል ደግሞ እስካሁን ድረስ ቢያንስ አራት መቀመጫዎችን ያገኙ ሲሆን በተለይም የቀንደኛ ተቀናቃኛቸው ማርኮ ጁኒየር ታላቅ እህት የሆነችው ኢሚ ወንድሟን በመተው ከጎና ሀሳባቸው እንድትሰለፍ ማድረጋቸውን እንደ ትልቅ ድል ቆጥረውታል። ነገር ግን አሁን በሴኔት ውስጥ ያሉት የማርኮ ደጋፊዎችም ሳራ ዱቴርቴ ላይ ምን ድምጽ ይሰጣሉ የሚለው በጉጉት የሚጠበቅ ጉዳይ ሆኗል።